ውረድ እንውረድ፣ አላዋጣንም ፍልሚያ ከስካይ አላዋጣንም። ሆ ብኖ ገግሎ መሞት ሳይዳዳው ከእንግዲህ ብረት ከብሶ ነው አልዳው አዲሱ ትውልድ ሀሳብ ነው ሜዳው። ዛሬ ስለ መሳዮች ልናወጋ ነው። ጋዜጠኛ መሳዮች፣ ኢትዮጵያዊ መሳዮች፣ ተንታኝ መሳዮች፣ ምሁር መሳዮች፣ ስትራቴጂስት መሳዮች፣ ፖለቲከኛ መሳዮች፣ የሚመኙትን ሁሉ መሳዮችን የመምሰላቸውንና የመሆናቸውን ልክ ልንለካና ልንገልጥ ነው። መሆን ወይስ አለመሆን እዚህ ላይ ነው ችግሩ ብሎ የል ጸሐፊው። አማራን ሳያውቁ ስለ አማራ ተንታኞች፣ ኦሮሞን ሳያውቁ? ኦሮሞን ተንታኞች፣ ትግሬን ሳያውቁ ስለ ትግራይ ተንታኞች፣ አብይን ሳይረዱ ስለ አብይ ተንታኞችን ገጽ በገጽ ልናነጽር ነው። ጦር ሰባቂዎቹና ጦር አክሻፊው፣ ጠብ አጫሪዎቹንና ለጠብ የማይመቸውን፣ ተንኳሾቹን እና ተንኳሽ ተብየውን የምንለይበት ነውና ልብ እያላችሁ የአብይ አህመድን እድሜ የሚያሳጥር እስከሆነ ድረስ ከየትኛውም አካል ጋር ሺህ ጊዜ የኢትዮጵያ ጠላት ኢትዮጵያ ባና ምናምን የሚል ቃላት ሲጠቀም አብይዋል። የዲጂታል ሰራዊቶቹ ሲጠቀሙ የዋሉ ግልጽ የሆነው ስትራተጂክ ኢንተረስታችን ከኤርትራ ጎን መቆም ነው። ልገርናል መኪና የሚያሯሩጥ ውሻ የመጣውን መኪና ያሯሩጣል፣ አይይዘውም፣ ያልፈዋል? ሚቀጥሎው ያሯርጣል አይዘውም፣ ያልፈዋል። ግብ የለውም ማለት ነው። ግብ የለሽ ነው። አንተ ማሯረጥ ከጀመርክ መያዝ አለብህ። የማትይዘውን ነገር ማሯረጥ የለብህ። ይህ ትንታኔ ሜዳ ነው። ዜግነታቸውን ለመቀየር ሲሉ ኢትዮጵያ ብትነድ ብትወድም ግድ ካለመኖራቸውም በላይ እንዲህ እንድትሆን ሁሉ የሚሹና የሚሰሩ ናቸው። ከኢትዮጵያ ይልቅ የኢሳያስ ጌትነት፣ የሀገር ባንዳነት የላቀባቸው በኢትዮጵያ ስም የተቋቋሙ ጋዜጠኛ ነን ባዮች ጋዜጠኛ መሳይ ነጭ ወረቀቶች ናቸው። የመጣና የሄደ የከፈላቸው ሁሉ የፈለገውን ይጽፍባቸዋል። በልሳናቸው ያወራባቸዋል። ዘመኑም ትውልዱም እወክለዋለሁ የሚሉት ሁሉ አንቅሮ ተፍቷቸዋል። ተስፋቸው ባዳ ብቻ ነው። በዘመነ ዓለም ውስጥ የሸፈቱ ማይክና ምላስ ብቻ ያለው የሚያስፈልግበት የሚዲያ ዘመን የተመቻቸው ባዶዎች ናቸው። እነዚህን መሳዮችና አስመሳዮችን ዛሬና ትላንታቸውን አጀንዳቸውን ብንገልጥ ብዙ አሳፋሪ እውነቶችን በየገጹ እናገኛለንና ወደ ገጽ አንድ እንሻገር። ወራሪውንና ጦረኛውን እንፈልግና እንለይ። በማሳያ አንድን የሚያሳፍርና የሚያሸማቅቅ ውሸት ደጋግሞ በመናገር እውነት ለማስመሰል በመሞከር እውነትን መፍጠር አይቻልምና ዓለም ያወቀው ፀሐይ የሞቀውን እውነት እንግለጥ። ኢትዮጵያን በገዛ ድንበሯ ከበው ይዘው የገዛ ሀብቷን ነጥቀው ሉዓላይነቷን ደፍረው ላሉ ባዕዳን ወግኖ ኢትዮጵያን ወራሪ አድርጎ በመሳል ከጎረቤቶች ጋር ግጭት ውስጥ እንድትገባ አዝማሚያዎችን በመደገስ ወጥመድ በማዘጋጀት ላይ ናቸው። ወሮ ወራሪ ለማለት የሰው መሬት ይዞ ተናቦ ማልቀስ የተያዘ ጉዳይ ነው። የእኛዎቹ ባንዶች የአብይን ጠብ አጫሪነት ለማረጋገጥ ሀገሪቱ ውስጥ ሰላም ጠፋ ይሉናል። ሰላም የጠፋው እነሱ በለኮሱት እሳት መሆኑ ጠፍቷቸው ይሆን? ቤታቸው ውስጥ ባረረው ድስት ሁሉ ጠቅላይ ሚኒስትሩን ይከሱታል። የማይማሩትን ምህረት የማይገባቸውን የማረውን መሪ እኮ ነው። እነሱ ዘቅዝቀው ባቃጠሉት ሁሉ መሪውን እሳት ጫሪና እሳት ማብረድ ያልቻለ አድርገው የሚያለቅሱ ቤንዚን አርከፍካፊዎች አሉ። አዎ ጠቅላዩ ጠበኛ፣ ወራሪ፣ ጦረኛ ነውና ብቻውን ቀረ እያሉ ራሳቸውን ያጽናናሉ። ማንም ማሳካት ያልቻለውን የሰላም ኖቤል ሽልማት ማሳካት የቻለን ሰው ዓለም የተስማማበትን ሽልማት ለማጠልሸት ዓለም በፍጹም አልቻልነውም ብሎ የተወውን የኤርትራን ጉዳይ እያነሱ ያላዘናሉ። ጠቅላይ ሚኒስትሩ ወደ ስልጣን በመጡ ማግስት እርቁን ለማሳካት አብሮ ለመስራት ለመስማማት፣ እንጂ ከባላንጣቸው ጋር ላለመጣላት፣ ላለመታኮስ የሄዱበትን ርቀት በሙሉ ለተጨማሪ ኖቤል የሚጋብዝ መሆኑ ወይ ተጋርዶባቸዋል፣ አለያም ክደዋል። ይቅር ብሎ በክብር ተቀብሎ አይተው የማያውቋትን ኢትዮጵያ ያሳየና ያስተማረ መምህርም ጭምር መሆኑን ብናስታውስስ። የኤርትራ ጉዳይ የትግራይ ሚሊሻዎች 15 ዓመት 18 ዓመት ካለ ስሙኒ ክፍያ እንደምታውቀው ማለት ድንበር ብሎ ይጠብቃሉ፣ ምንም ሳያገኙ እነዚህ አሁን እዚህ ሰልሰል የሚሉ ሰዎች እዚህ ነበሩ፣ አዲስ አበባ እና ያ ሕዝብ በር ቢከፈትለት ማረስ ቢችል ምን ያክል ላይፉ እንደሚሻሻል ታውቃለህ። እኔም ደም ነው። ላለፉት 20 ዓመታት ሁላችሁም እንደምታውቁት ኤርትራን ስለምን ይኖር ነው እኛ? ስንለምን ያለመነ ሀገር የለም። ኤርትራ ልመናው ምንድነው? መሬቱን እንሰጣችኋለን ግን ከዛ በፊት እንነጋገር። አታስታውሱም ጥያቄ እንነጋገር እንጂ ችግር የለም ስንል ይከረም ነው። ሪሚልካችን አልጀስ ላይ ያጸደቅነው እሱ ነው። በየጊዜ ያጸደቅነው እሱ ነው። አሁን እኛ ምንድነው ያደረግነው? መቼም ምሁራን ናቸው። በዛው እንዲገባችሁ ዴሌጌሽን መጣ ከኤርትራ። እኔ አልተነጋገርኩም። ዴሊጌሽኑ ጋር ምሳ ጋበሱ፣ አዋሳ ሄዱ፣ ኢንዱስትሪያል ፓርክ ጎበኙ። ከዛ ወደ ሲኤምሲ አዲስ ሰፈር አስጎበኝ ናቸው፣ ላክ ናቸው። አማርኛው ምንድነው? ኢትዮጵያ በጣም እየሄደች ነው፣ አትዘናጉ ማለት ነው። ይህ ነው በድሮና በድሮንነት መካከል እያለ ጋዜጠኛው ሞ ሲያነጻጽረው የምወድለት ልዩነት ኢትዮጵያ ድሮን ተተኳሽ፣ ኒውክሌር ወዘተረፈ ማምረት ስትችል ይህንን የማምረት ልክ ከጠብ አጫሪነት ጋር በመለደፍ የወረደ ድሮ ላይ የቆመ ከሀገርም ከአምራችነትም ከእውነትም ከዘመኑም የራቀ ሰውነትንና የአምራቹን አቅም ነው ድሮና ድሮንነት ብሎ ማንጸሩ። ተተኳሽም፣ ድሮንም፣ ኒውክሌርም የጠቅላይ ሚኒስትሩን ሳቅም ጭምር ባዩ ቁጥር ጦርነት የሚታያቸውን ጦር ሰባቂዎች ውጊያ ሁሉ ያሸነፉ ሰው ናቸው። አብይ አህመድ ማለት ይህ ሰው አይተኩስም፣ አይስትም፣ ግን ደግሞ አይገድልም። መቶ ውጊያዎችን በብልሃት ያለፈ ግን ደግሞ በዘመኑ ልክ የታጠቀ ተኩሶም የማይስትና ጉዳዩ ማሸነፍ እንጂ መግደል ግብሩ ያልሆነ ሰው ነው። አቅም የሚፈረጥመው ሚሊታሪ የሚገነባው ለመዋጋት ሳይሆን ውጊያ ለማስቀረት ነው ሲል ደጋግሞ ነግሩናል በደም በመቀጠል በደም ታሪክ በመጻፍ ደም በመመለስ በደም ቂም በቀልን በማስቀጠል ጠቅላዩን መክሰስ እንዳይቻል ከንግግርም ከተግባርም ብዙ እማኝነትን መጥቀስ እንችላለን ሀገርን ያደማ ሀገርን የዘረፈ ጠቅላይ ሚኒስትሩን ከስልጣን ቅበላቸው ማግስት ጀምሮ ሰላም የነሳ ያጠፋ የተመኘና የጣረ ጦር የሰበቀ ሁሉ ይቅር ተብሎ ተምሯል። ትዕግስታቸውን የማለፋቸው ልክ አለመተኮሳቸውን ያየንባቸው ያየነባቸው ምስክሮች ብዙ ናቸው። ሌላኛው እማኛችን ደግሞ ይህንን የሚሉና ጠቅላዩን የሚከሱ እነማን ናቸው ለሚለው የምናስከትለው መልስ ነው። ሀገር ወታደር ጀግና ተዋጊ ጠንካራ ሚሊተሪ እንደሚያስፈልጋት የማያስቡ ድሮን ማምረትን ኒውክሌር ማበልጸግን ከጦርነት ጋር ብቻ የሚያያይዙ ከጠባጫሪነትና ተዋጊነት ባሻገር የማይታያቸው ያገኙትን አጋጣሚ ሁሉ ዜጋ በመግደል በማስገደል ኢትዮጵያዊ በየቀኑ የሚሞትበትን የአንደበት ጥይት በየቀኑ የሚያመርቱና የሚያርከፈክፉ ናቸው። ዓላማቸው የማሸነፍ ሳይሆን በተላኩት መሰረት ኢትዮጵያን መጎተት እና መጣል ሀገርን ወደ መቀመቅ መክተት ነው። አቢይ የሚመራት ኢትዮጵያ መውደም አለባት። የአብይ አህመድን እድሜ የሚያሳጥር እስከሆነ ድረስ ከየትኛውም አካል ጋር ሺ ጊዜ የኢትዮጵያ ጥላት ኢትዮጵያ ባናምን የሚል ቃላት ሲጠቀም አብይዋል። የዲጂታል ሰራዊቶቹ ሲጠቀሙ ይዋሉ። ግልጽ የሆነው ስትራቴጂክ ኢንተረስታችን ከኤርትራ ጎን መቆም ነው ልገርናል። ስለዚህም ምላሳቸውንና ማይካቸውን አቀባበሉ ሲስቅ ይቅር ሲል እጁን ሲዘረጋ ሲያቅፍ አዩና መተኮስ የማይችል አደረጉት። ለዚያ ነበር ታጋይ ነን ባዮቹ አራት ኪሎ ለመግባት የሳምንት ጊዜ ገደብ አስቀምጠው የነበረው። እንኳን ሊመጡ ከጫካ ወጥተው ከተማ ካዩ ይኸውና ሁለት ዓመት ተሻገሩ። ተረት ተረት ሆነው ቀርተዋል። ለኢትዮጵያ ነው የምንቆረቆረው የኢትዮጵያ ተወካይ ነኝ የሚሉና የመሪው ስም የቀለላቸው ተንታኞች የሚመራው ህዝብ እረፍት ተነስቶ የሚገደልበትን ከገዳዮቹ ጋር ደግሞ ለመቀበል የሚከብድን እርቅ የተወጣን መሪ በምን ሞራል ይሆን ጦረኛ እና ወራሪ ማለታቸው። ባህር ተሻግረው ባህር ይዞ ለተገነጠለው አሽከር መሆናቸው ጊዜ ወስደን ከስንዴው እስከ ጥይቱ እስከ ድሮኑ እስከ ኒውክሌሩ ብንገልጥ ብዙ የስራና የሴራ ታሪክ እንመዛለን። ጦር ሰባቂዎቹና ጦር አክሻፊውን፣ ጸባጫሪዎቹንና ለጸብ የማይመቸውን፣ ከሳሽና ተከሳሽን እናነጽራለን። የሚያሳፍር ማንነት ባላቸው በስማችን ሸቃዮች እናፍራለን። አልነቀነቅ ባለው ምሰሶ እንገረማለን። በመገረማችን እንቀጥላለን። ገጽ ሁለትንም እንገልጣለን። መኪና የሚያሯሩጥ ውሻ የመጣውን መኪና ያሯሩጣል፣ አይዘውም፣ ያልፈዋል። የሚቀጥለውን ያሯሩጣል፣ አይዘውም፣ ያልፈዋል። ግብ የለውም ማለት ነው። ግብ የለሽ ነው። አንተ ማሯሯጥ ከጀመርክ መያዝ አለብህ። የማትይዘውን ነገር ማሯሯጥ የለብህ።